ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁ? እንዴት ሰነበታችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት እንዴት እዚያችሁ አልተጠፋፋን ማለት ነው። በጣም ጠፍቻለሁ ቤተሰቦቼ፣ አትፈልጉኝም? እንዲያፈልጉኛል ሄዳችሁም በጣም ቢዚ ሆኜ ነው ማለት ነው። እስኪ አሁን ትንሽ ነገር እየላችሁ መጥቻለሁ ማለት ነው። እሱ ምንድን ነው? ኪሊያ ለሰራ አንድ ማንኪያ ካሜራ እየመጥቻለው ማለት ነው። የሁላችንም አቦካክ ይለያል ማለት ነው። እኔ ብዙ ጊዜ የምነግራችሁ እንደዚህ በብርጭቆ ስኳር ማረግና በብርጭቆ ለክቺ ነው ማረገው። ካሜራውን ለብቻ ነው ኩፍ ማረገው። አንድ ማንኪያ ስኳር ሁለት ይታያቸዋል ብዬ ተስፋ ሶስት ሶስት ማንኪያ ስኳር አርግ ያለው ማለት ነው። ኬሊ ያለ ሰራ ነው። የትኛውንም ፍጣ ሰሰራ ኔ አልሰፍርም፣ ግን አሁን ለእናንተ ብዬ እናንተ እንድታዩት የማያቅ ልጅ ብዙ ልጆች አሉ። አሁን ደግሞ አዲስ የመጡት እህቶቻችን አያዩም ና እያዩ እንዲሰሩ ስላሰብኩኝ ነው። እንደዚህ ውሃ አረግና አማስለዋለሁ ማለት ነው ኩፍ እስከሚል እንደዚህ አማሰለዋለሁኝ። በአንድ እጅ ካሜራ ዞ ግን በጣም ነው የሚከብደው። እንደዚህ እመተዋለሁ ማለት ነው። ኩፍ እስከሚልልኝ ድረስ እጠብቀዋለሁ ማለት ነው። ራሱ ኩፍ ይላል። ለብ ያለ ውሃን ያረኩበት ስኳር እስከሚሟማ ስኳር እስከሚሟማ እንደዚህ አርገዋለው ማለት ነው። በራሱ ሰዓት ኩፍ ይላል። ችግር የለውም። እንደዚህ የከር ነው አለው። እዚህ ጋር ደግሞ ሳህን አስቀምጫለሁኝ። እሱ ምንድነው ብትሉኝ ዱቄት የማረግበት ነው። የዱቄት ብዛቱ እንደ ቤተሰቡ ነው። እንደ ቤተሰቡና እንደ ሰው ብዛት ነው። እናንተ እንደፈለጋችሁ ነው የምትሰሩት። እና ሁሌ አሳይቻችኋለሁ ያኔ ረመዳንም፣ አሁን ረመዳን ወጥቷል። ግን ረመዳን ቢወጣም አረቦቹ ኪሊያ ሀላ በስቡሳ ኬክ ምናምን በጣም ነው የሚወዱት ማለት ነው። እና እናንተ ሰዓት ጊዜ ኖሯችሁ ከሰራችሁ ደስ ይላቸዋል እንጂ መቼም ቢሆን አይጠሉትም ማለት ነው። ግን ቢዚ ነው የሚያደርገው። እዚህ ጋ ቤከንች ባውደር ይሄኛው ቤከንች ባውደር እህቶቼ፣ በተለያየ ያለ ቤከንች ባውደር እስከዛሬ ላስኪቱ አሁን ለኬክ ኬክ ይነፋለ የትኛውም ቤከንች ባውደር ያገኛችሁት የተለያየ ነው መስራት ትችላላችሁ። በላስኪትም አለ ነጭ ቤከንች ባውደር ብሎ በሻይ ማንኪያ አንድ ነው ማድረገው አንድ ሙሉ ቤኬንጭ ባውደር ሲበዛ አጂናውን ያደርቀዋል እንጂ ምንም ጥቅም አይሰጠውም ለዳቦ ቢሆን አዎ ችግር የለውም ይሄ ግን ለዳቦ እስካተፈለገ ድረስ ልስልስ እንዲለው የምፈልገው ማለት ነው ልስ ልስ የሚልልን ደግሞ ምንድን ነው እሱ ቤኬንች ባውደር ከበዛ ልስልስ አይለም ማለት ነው እዚህ ጋር ዘይት አለኝ ዘይት ትንሽ ያደርግበታለሁኝ ብዙ አላበዛውም ዘይቱን ብዙ አላበዛም ቤታችሁ ያለው ዘይት መጠቀም ትችላላችሁ። በማንኪያ ሰፍራችሁ መጠቀም ትችላላችሁ። በብርጭቆ ሰፍራችሁ ትችላላችሁ። እስኪ እንደዚህ እያረኩኝ ማለት ነው። እንትን አልለውም፣ ውሃ ሳላረግ እንደዚህ ገልበጥ ገልበጥ አደርገዋለሁ ማለት ነው። አዋህደዋለሁ ማለት ነው። ቤኬንች ባውደር ዱቄት፣ ዘይት ማለት ነው። ከዛን እርጎ እናደርግበታለን። በኋላ ላይ የካሜራው ኩፍ እያለ ነው አያችሁት? ኩፍ ይላል። ለብ ያለ ሆነ ያረኩበት እና እንደዚ አሁን እዚ ላይ የማደርገው እርጎንም ሳረግ ላሳያችሁ እርጎንም እርጎንም ላርገው። ግማሽ እርጎ ነው የምጠቀመው ግማሽ እርጎ ጠቀማለሁ። ግማሹን ሁሉንም አደረገዋለሁ። በአንድ እጅ ስለሆነ አልተመቸኝም እንጂ ሁሉንም አደረገዋለሁ። ግማሽ እርጎ ተጠቀም ያለው ከዛን እንደዚህ በእጅ እጅን ታጥቢያለው፣ ደግሞ ገባሽ በት ታጥቢ ምናምን እንዳትለው እንደዚህ አረግና አሸዋለው ማለት ነው። ካሜራውም ኩፍ እያለ ነው። በአንድ እጅ ዞስ በጣም ያስቸግራል። ቤተሰቦቼ ቪዲዮ ስሰራ ወይ ደግሞ ዩቲዩብ ለመስራት ስፈልግ ብዙ ጊዜ ስልክ ይደወላል። እና ስልኩ ደግሞ የምፈልገው ነበረ። አውርቼ ጨርሼ መጥቻለሁ፣ እግዚአብሔር ይመስገን። ካሜራውን አያችሁት እህቶቼ፣ ውድ ቤተሰቦቼ፣ ካሜራው ይህን ይመስላል። እዚህ ጋር እንደዚህ ያደረገዋለሁ ማለት ነው። ካነሰኝ ደግሞ ውሃ እጨምርና እንደዚህ አዘጋጅቼ በእጅ አቦከዋለው ማለት ነው። አያችሁት? አብኩቼው ለአብኳው ልሻውና አይደለም፣ ፍጣዬን የትኛውም ዳቦ ራሱ ካተአሸ ቆንጆ አይሆንም አይደለ? ስለዚህ አሽቼው እልምጣላችሁ። አይመችኝም ማለት ነው ባንዲጄ። ይሄ ባንዲጄ ማብካት አይመችም፣ በጣም ያስቸገራል። እውነቴን ነው የምላችሁ። ግን አለመጥፋት ስል እንደዚህ ባንዲጄ ቢሆን የቀረዝኩኝ መጥቻለሁ ማለት ነው። ውድ ቤተሰቦች ሳብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለኢትዮጵያ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልኩኝ ነው። ከይት ብላያው የጠፋሁኝ ነው በጣም ቢዚ ሆኜ ነው እንጂ ሁሌ በሰራ ምንኛ በታደርኩ ደስ ይለኛል። ግን በጣም ቢዚ ሆኛለሁ፣ አልተመቸኝም። እና ይሄንን ላቦካ ካላችሁና ተመልሼ እመጣለሁ አሳያችኋለሁ ማለት ነው መጨረሻውን ምን ላይ እንደደረስኩኝ ማለት ነው ልሸው እና እመጣለሁ ተሰዎች አጂናዬን አሽቼ አሽቼ አብጉቼ መጠቻት ማለት ነው። ስለዚህ እናሳላያችሁ በጣም ቆንጆ አጂና ነው። የትኛውም ሲሆን አጂና ማውካት ነው ይጠበቅብን። ጨርሻለሁ እዚህ ጋር ላይሎን አለኝ። በላይኖን እጠቃልለዋለሁ ማለት ነው። በላይኖን ዱቄቱ ደግሞ እኔ ተጠቀምቦትኝ አንድና ግማሽና ትንሽ ነው፣ ምክንያቱም ያንሰኛ ይበቃኛል ብዬ ነበር። ግማሹ አልበቃኝም። ስለዚህ ሙሉን ከፍቼን በዚህ ግማሽ አድርጌዋለሁ ማለት ነው። ለብዙ ስለምሰራ ኪሊያና ፍጣዬር ስለሆነ አይበቃኝም ማለት ነው። ግን የዛሬው አጂናው አንድ አጂና ይሁን እንጂ ፍጣዬርን በሉት የአሳምቡስ አጂና ብትሉት አጂናው አንድ ነው፣ ችግር የለውም። ይህን አጂና የፈለግኩትን ፍጣዬር መስራት ዝችላለሁም ቢዛ መስራት እችላለሁኝ። አሳምቡሳ የአጂና መስራት እችላለሁኝ፣ እና በፈለኩት የፈለግኩትን መስራት ይቻላል ማለት ነው። እማ ደግሞ ምነግራችሁ ነገር ቢኖር እህቶቼ፣ ይሄኛው ዘይት ባይሆን አሪፍ ነው። ይሄኛው ዘይት ባይሆን ምክንያቱም ምን ሙቀት ቢሆን ውፍር ፍር ነው የሚለው አልወደውም፣ ብዙም አልወደውም፣ ግን ምንም ማድረግ አይቻልም። ለመዳቢ ያገኘውት ይሄ ስለሆነ ችግር የለውም። ሁሌ እንደምላችሁ ቤቱ ውስጥ በተገኘ መስራት ትችላላችሁ ማለት ነው እንጂ የግዴታ አሁን የበቆሎ ዘይት የኑግ ዘይት ምናምን ቢሆን በጣም ቆንጆ ነው፣ አሪፍ ነው። ይሄ ደግሞ አንደኛ ስለርካሽ ስለ ኑሮ ተወደውባቸዋል። በነገራችሁ ላይ ኑሮ ኢትዮጵያ አይደለም የጨሱ አረቦችም ራሱ በጣም እያስቸገሩ ነው። ሽወይ ሽወይ ይላሉ። ብተብላችሁ አታውቁም አግራት ሽወይ ሽወይ ማለት የመጣውን አስቤዛ ፊኒስቲኒ ስሩ ማለት ነው። እህቶች መችም አረብ ሀገር ያላችሁ ልጆች ጓደኞቼ ታውቃላችሁ፣ ኢትዮጵያን አሉት ልንገራቸው ብዬ ነው እንጂ እነሱማ ኑሮ ቀጥል አርጓቸዋል። ምኑ ይናገራላችሁ፣ ችግር የለውም ዞሮ ዞሮ ኢትዮጵያን እንግዲህ እግዚአብሔር አምላክ ሰላማ እንዲመልስልን እንዲመልስልን ሁላችሁም ጸልዩ እግዚአብሔር መልካም ነው። ታሪክ የሚቀይር አምላክ ነው። ታሪካችንን ይቀይረዋል። በኋላ ላይ ደግሞ እንደ እግዚአብሔር ፍቃድ ኪሊያውን እየሰራሁንም እየሰራሁም አሳያችኋለሁኝ ወይም ሰርቼም አሳያችኋለሁ ማለት ነው። መጥተው ዘውት አልሄዱ ደግሞ እና እንደዚህ ይህን ይመስላል ያለው። ቆይታ መጣላችኋለሁ ተመልሼ። ውዶቼ በርቱ። ምንድን ነው ዩቱብ ሰብስክራይብ እየጨመረ አይደለም አትመቻችሁ ሰብስክራይብ አድርጉ ላይ ኮሜንት ሼር አድርጉልኝ አዲስ ዩቱበር ነኝ እንደምንታውቁት እና ጓደኞቼ ውድ ቤተሰቦቼ መልካም ቆይታ ፈጣሩን እየሰራሁ ግን እመጣላችኋለሁ ቤተሰቦቼ ያው ላይሎኑ እንደዚህ ይመስላል ማለት ነው በላይኖን ንፋስ እንዳይገባው እንደዚህ ታቦካችሁ በኋላ ላይሎን ስታረጉ በጎን በጎን ክፍት እንዳይሆንባችሁ እስከጣት ድረስ አርጉት ምክንያቱም ንፋስ ቀላል ነገር መስሎ ለኛ የሚታየን ማለት ነው ግን ቀላል አይደለም እውነት ነው የምላችሁ አጂናው ንፋስ እንዳይገባው እንደዚህ ጠቅሉት ተጨረሳችሁ በኋላ ላይሎን እንደገና ደግሞ ምንታቦክበት የራሱን የቻለ የአጂና ማብኪያ ካለ የአጂና ማብኪያ ማለት የራሱ የፍጣር ማብቂያ ላስኪት አለ ባለ ክዳን በተገኘው ነው። እኔ ቤቱ በተገኘ አራቦቹ ወይ በተገኘ ነው፣ ለማቦካው ችግር የለብኝም ክዳን የሌለው ከሌለ ግን እንደዚህ በላይ ልሆን እንደዚህ ጥር አርጌ ቁጭ አረገዋለሁ ማለት ነው። አጂና እኔ ሁሌ ባለፈው ነግሪያቸኋለው። አይ እንትን አይለብኝም አይቆይብኝም። ሀያ ደቂቃ አስራ አምስት ደቂቃ ተመልሼ ስመጣ ታዩታላችሁ። በጣም ኩፍ ይልልኛል። ለብ ባለ ውሃ ነው እንትን ያልኩት እኛ ያቦካሁት እንደገና ደግሞ ስኳርና ካሜራው በእርሾ ማለት ነው። በብርጭቆ ስለተበጠበጠ ኮፍ ካለ በኋላ ነው፣ አይቆይም ማለት ነው። ስለዚህ ምንድናችሁ ፈልጌ ነው ታቦካችሁ በኋላ እንደዚህ ላይሎን አንጡና ወይ ደግሞ ላስኪት ነው አይደል የሚባለው በእኛ በላስኪት እንደዚህ ማድረግ ትችላላችሁ። ይሄ ደግሞ ከሌለ ፌስታል አላ አደለ? ፌስታል፣ በፌስታል እንደዚህ ቁጥርም ማድረግ ይቻላል። ስፍራ እነሱ አረቦቹ ምግብ የምናቀርብበት አለ አይደለ? ስፍራው ፕላስቲኩ በዛ ማድረግ ትችላላችሁ። ውድ ቤተሰቦች ለምን ሳላሳያቸው ለምን ይህስ ይቀርባችኋል ብዬ ነው ያሳየኋችሁ ማለት ነው። ይጠቅማችኋል። እና ያለ ለመንገድ ነው የመጣወትኝ ፍጣይሩ ላይ እንገናኝ ባይ ቤተሰቦቼ ኬልያዬን እንደዚህ ጠቅሜ መጥቻለሁኝ። አሁን ደግሞ ማለት ነው እቺን ህሊብ ሳይል ማንም ሰው ያቀዋል። የላም ወተት ከሻይ ጋር የሚጠቀሙት ነው አረቦቹ። እንቁላል ስለሌለ ኑሮ በዘዴ ነው እና ወተቱን፣ ይህን ወተት እንደዚህ መቀባት ይቻላል። እንቁላል ቶሎ የማያመጣላችሁ ሰው ከሌለ፣ ቶሎ የማይደርስ ከሌለ እንደዚህ እንቁላል በእንቁላል ፋንታ ማለት ነው። እዚህ ጋ ደግሞ ሰሊጥ ስለሌለ አባስ ወጥ ወይ ደግሞ ጥቁር አዝሙድ የሚሉትን ትንሽ ለሽታው እንደዚህ ጣልጣል አረግበታለው። እንትን ቢኖር ሰሊጥ ቢኖር አሪፍ ነው። ጥቁር ቅመም ነው ይሄ። ማንም ሰው ያቃል፣ አረቤትም ኢትዮጵያን ብዙ እንጠቀማለን። ጥቁር ቅመም ነው ትንሽ ለሸታው ቆንጆ ነው እና ትንሽ ነው አላበዛውም። ፈንጠቅ ፈንጠቅ አድርጌ በታለሁኝ። ሰሊጥ ቢኖር በጣም ቆንጆ ነው። አብስየው ደግሞ እንገናኛለን ማለት ነው። ሞክሩት፣ በጣም ቀላሉ የግዴታ እንቁላል የለም። እንቀባዋለሁኝ ከላይ የምናርግበት ምናምን ብላችሁ አትጨናነቁ። እንቁላል ያው ብዙ ሰው የሚያውቀው እንቁላል ሲቀባ አስፈር ይሆናል። አስፈር ማለት ደግሞ ምንድነው? አረንጓዴ ይሆናል ማለት ነው ሰዎቹ ድምጣቸው በጣም እየረበሸ አጣርፏቸዋል። እውነት ነው ምላችሁ አልደረስ ምናምን እያሉ ነው። እና ስለዚህ እየላቸው የመጣሁት እንደዚህ የአማረ ኪሊያና ቢዛ በዛተር እናው ማለት ነው። ሞክሮት ቡናይንም አፈላልቼ ይኸው እዚህ ጋር አዘጋጅቻለሁ። ልስወስድ ነው ማለት ነው። አነጣጥፍ ይጨርሻለሁ እኔ ሰዎች ብዙ ናቸው ብያለሁ። እና ለዛ ነው ናም የታለም የሚበላው ያሉ ነው እውነት በጣም አጣርፋቸዋል። ለማንኛውም ይላችሁ የመጣሁት ይሄን ይመስል ነበረ። ውድ ቤተሰቦቼ፣ እኔ ሞርዳቸዋለሁ እናንተ እንደምንትወዱኝ ደምን ተስፋ እስራኤልም ደምን እንዳበረታታችሁኝ። ብዙ ነገር ኮሜት ላይክ አርጉልኝ ማለት ነው ከወደዳችሁት። በተረፈ እዚህ ላይ ሰናበታችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ሞክሩት ማለት በጣም ቀላሉ አሰራሩ ማለት ነው። ከመጀመሪያው እስከ መጨረሻው ያሳዩችሁ እናንተን እንዳይከብድ፣ በተለይ አዲስ ለመጣችሁ ልጆች። እዚህ ላይ ደግሞ ሺራ አላረኩም፣ ትንሽዬ አንድ ማንኪያ ማር ዝም ብዬ ነው። ሴትዬ ስኳር አትበላም፣ ስኳር አለባት ማለት ነው። ስለዚህ ትንሽዬ ማር፣ ትንሽ አያችሁት፣ ቀባቀባን ያራኩት ትንሽ አንድ ማንኪያ ማር ማለት ነው። ስለዚህ ይሄ ደግሞ ምንም ማያስፈልገው ዜቱን እና ዛተር ነው። እንደምትወዱ ተስፋ አረጋለሁኝ። ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ አድርጉኝ። እዚህ ላይ ሰናበታችኋለሁ። ቸርሳንበቱ እግዚአብሔር አምላክ ሀገራችንን ሰላም ያደርግልኝ። ባይ ወዳችኋለሁ። ቤተሰቦቼ፣ ለኬልያ ያቦካ ሆታጂና ተረፈኝ ማለት ነው። ስለዚህ ምን ልሰራው መሰላችሁ የዛተር ቢዛ ልስራ አይሻላም? ተርፎኛል። እንደዚህ ተረፈኝን የቆራረኩትን ላንሳው ላሳያችሁ። ከአንዳንድ ነው ማሳያችሁ ከመጀመሪያው ሙሉውን ሳሳያችሁ ለኔም ደስ ይለኛል፣ ለእናንተም ደግሞ ይረዳችኋል ማለት ነው። ውድ ቤተሰቦቼ ችሳሳ ብላለች። እንደዚህ ያረጉኝ የዛተር ቢዛ ሰራሁኝ ማለት ነው። የተረፈኝ ናጂና ለምን ይጣላል? መድከሜ አይቀርም አይደለም። ስለዚህ ሳህኗ ትንሽ ከሆነች ችግር የለው እቀይራለሁኝ። ቢዛ የዛተር ቢዛ ዛተር ማለት ደግሞ ይሄ ነው። እዚ ዜቱን አረጌበት ነው ትንሽ ትጨምርበት እዚህ ዘይት ምንይህም። በዘይት አይዲ አይሰራም። በዘይት አይዲ አይሰራም። እንደዚህ ታረጉና ማለት ነው። እንደዚህ እንቀባዋለን፣ እንደዚህ እናረጋለን። የዛተር ቢዛ ነው። ብዙ ልጆች የምንታውቁት ቲማቲም ስልሶ ምናምን ሰርተን አይደለም ግን የዛተርን ቢዛ ይሰራል ማለት ነው። ትወዱታላችሁ ብዬ ተስፋ ረጋለሁ። እና እስኪ ኬልየ እንዳር ዜዜቱ ይበቃዋል። የተረፈኝንም እዚህ ጋር ለአጂና ስንፈርምና ከፍ ያለ ሳህን ናምጣና ልስራና ሲበስል እንገናኛለን ውዶቼ። እንደምንትወዱ ተስፋ ረጋለሁ። የዛተር ቢዛ በጣም ነው የሚጥመው ማለት ነው። እውነቴን ነው የምላችሁ። በጣም ይጥማል። ቦቼ ኬልያው አልቆ ይህን መሰለ ላቀርበው ነው። ዛተሩም የዛተር ቢዛ ነው ብያችኋለሁ። ወረቃ ላይ ያረጌው ነው። እንደዚህ የአማረ ቢዛ በዛተር ስራላችሁ፣ ሞክሩት። እዚህ ጋር ቡናዬን ሻይን አዘጋጅቼ ልወስድላቸው እነሱም እየጠበቁኝ ስፍራ ምናምን አንጠፍ ያለው ማለት ነው። የእኔ ሰዎች ብዙ ናቸው። ይህ ሲኒም የሻይው የቡናው ተዘጋጅቶ ልወስድላቸው ነው። ግን ከመውሰዴ በፊት እስኪ ለእናንተ ላሳያችሁ ብዬነው ውድ ቤተሰቦቼ ከወደዳችሁ ደግሞ እናንተ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ ማለት ነው። የዛሬ እየላችሁ የመጣሁት ይህን ይመስል ነበረ። የኪሊያ አሰራርና ዛተ ምንድን ነው? ቢዛ በዛተር ነው። ብዙ ልጆች ታውቁታላችሁ። ያው እንደነገርኳችሁ፣ እኔም ደግሞ የኔም አላሳያችሁ ብዬ ነው።